ይመሰግናሉ። እቅድ ተዘጋጅቶ ለክልሉ መሪዎች ስልጠና እየተሰጠ ይገኛል። ለአንድ ሀገር የእድገት አቅሞች ተብለው ከሚጠቀሱት መካከል የተፈጥሮ ሀብትን መሰረት ያደረገ ካፒታል ለአምራች ኢንዱስትሪዎች የሚሆን ቁስ ሰብአዊ ማህበራዊ ካፒታልና ቴክኖሎጂ ተጠቃሽ ናቸው። እነዚህን አቅሞች በአግባቡና በቅድ የመሩ መጠቀም ደግሞ ለሀገር እድገት ወሳኝ እንደሆነ የዘርፉ ባለሙያዎች ይስማሙበታል። ከዚህም አንጻር በተለይም በግብርናው ዘርፍ የታቀዱ እቅዶች ምንድን ናቸው? ተፈጻሚ እንዲሆኑ እስከ ማን ምን ይጠበቃል? የሚሉትን ጉዳዮች እናነሳለን። በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳ አሉ ተጨማሪ መረጃ ሊያደርሱን እዚህ ስቱዲዮ ይገኛሉ። ዶክተር ደርሳሉ እንኳን ደህና መጡ። እንኳን ደህና ቆየሽኝ። በቅድሚያም ለጊዜው እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። የ25 አመቱ አሻጋሪ እድገት ዘላቂ ልማትን እቅድ በተለይም ደግሞ ከግብርናው አንጻር፣ ከዚህ በፊት ከነበሩ እቅዶች ምን የተለየ ነገር ተሰርቷል ወይም ታስቧል? አዎ የዘንድሮ የ25 አመት የግብርና ልማት እቅድ ብለን ያዘጋጀ ነው። ከዚህ በፊት ከነበሩ እቅዶች በጣም በበርካታ ጉዳዮች ላይ ለየት ብሎ የመጣ እቅድ ነው። እንደሚታወቀው ከዚህ በፊት የግብርና ልማት እቅድ ስናቅድ የገጠር ልማት ፖሊሲና ስትራቴጂ ተብሎ በሚታወቀው የአገር አቀፍ የፖሊሲ ዶክመንት ላይ ማዕከል ተደርጎ የሚሰራ እቅድ ነበር። እነዚህ እቅዶች ብዙውን ጊዜ ትኩረታቸው የነበረው በምግብ ሰብል ራስን መቻል እና ከተረጅነት መላቀቅ ላይ ያተኮረ የግብርና ልማት ስትራቴጂ ብቻ ነበር የነበራቸው ከግብርናው ዘርፍ ልናገኝ የሚገባውን ጥቅም ሊያስገኝ በሚችል መንገድ የተቀረጹ አልነበሩም እቅዶቹ። የዚህ አመት ለየት ብሎ የመጣው በዚህ በሀያ አምስት አመቱ የክልሉ ፍኖተ ካርታ ላይ ማካተት እየተሞከረው አንደኛ ግብርናው መዘመን አለበት። እንደ ከዚህ በፊቱ አንድ አይነት በአነስተኛ ማሳ በሚያመርቱ አርሶ አደሮች ላይ ብቻ ያተኮረ መሆን የለበትም። ባለሁለት ፍኖት የግብርና ልማት አቅጣጫ መከተል አለብን ብለን ነው ያዘጋጀ ነው። ይሄ ባለ ሁለት ፍኖት የግብርና ልማት አቅጣጫ ማለት አንደኛው በአነስተኛ ማሳ ባላቸው አርሶአደሮች ላይ ምርትና ምርታማነትን መጨመር ላይ ያተኮረ ሲሆን፣ ሁለተኛው ደግሞ ዘመናዊ ግብርና በእርሻ ኢንቨስትመንት ሰፋፊ እርሻ ቦታ ወስደው በሚያመርቱና ሰፋፊ እርሻ ባላቸው ባለሀብቶች ዙሪያ ላይ የሚሰራ የግብርና ምርትና ምርታማነት የማሳደግ ግብርናውን የማዘመን ከነበርንበት የሰው ኃይል ጉልበት ላይ ብቻ ያተኮረ የግብርና ስርዓት ወጠን ወደ ሜካናይዜሽን የሚያሸጋግር ኮንሰፕትን የያዘ ነው። በሁለተኛ ደረጃ ይሄ እቅድ ለየት የሚለው ከዚህ በፊት ከነበሩ እቅዶች ያሁኑ መስኖ ላይ ትልቅ ትኩረት ሰጥቶ ይመለከታል። የማምረት ጊዜያችንን በአንድ አመት ከአንድ ጊዜ ወደ ሁለት ሶስት ጊዜ የማሸጋገርና መሬትን በላቀ የመጠቀም ስልት የተከተለ እቅድ ነው። መልካም እንግዲህ እቅዱን እንደነገሩን፣ ከማንኛው አካል ምን ይጠበቃል? እቅዱ እንዲሳካ ከማን አካል ምን እንጠብቅ? ይሄ እቅድ እንግዲህ ሲታቀድ በርካታ አጋር አካላትን ማዕከል ያደረገ ነው። በተለይ ደግሞ በአሁኑ ጊዜ የመጣውን ፓብሊክ ፕራይቬት ፓርትነርሽፕ ወይም ደግሞ የመንግስትና የህዝብ አጋርነት ለልማት የሚለውን የልማት ጽንሰ ሀሳብ ታሳቢ ያደረገ እቅድ ስለሆነ መላ ህብረተሰቡ፣ በግብርናው ዘርፍ ያሉ ምሁራን፣ ሙያተኛዎች እና የመንግስት አካላት አመራሩ የዚህ ሀገር እጣፈንታ የሚወሰነው ያው በግብርና ስለሆነ ብዙውን የሰው ኃይላችን የያዘው ሴክተር ከመሆኑ ጋር ተያይዞና ወደ ሌሎች የኢኮኖሚ ሴክተሮች ለማደግም እንደ ሲድ ካፒታል የሚያገለግል ዋና ሴክተር በመሆኑ የሁሉንም አካላት ርብርብ የሚጠይቅ በተለይ በግብርናው መስክ የተሰማሩ የከፍተኛ ትምህርት ተቋማት ምሁራን የኤክስቴንሽን ሰራተኞች በግብርና ስር ያሉ ህዝቡ እና የመንግስት አካላት ልዩ ትኩረት ሰጠው እንዲረባረቡበት ይፈለጋል። በተለይም ይህ ሴክተር ደግሞ ትልቅ የፋይናንስ ረሃብ ያለበት ሴክተር ስለሆነ ይሄ ፋይናንሻል ኢንክሉዥን የምንለው የፋይናንስ አካታችነትን ታሳቢ ያደረገ ስለሚሆን የፋይናንስ ተቋማትም እጅግ ወሳኝ ናቸው። ይህንን እቅድ መሬት ለማስነካትና የሁሉንም ሴክተሮች ርብርብ የሚጠይቅ ታላቅ እቅድ ነው በጣም ጥሩ እንግዲህ ይህ ቅድ ቢሳካ የሚመጣው ውጤት ምንድን ነው ተብሎ ይጠበቃል እንግዲህ ይህ እቅድ ከተሳካ በ25 አመቱ መጨረሻ ላይ የኢኮኖሚ ስትራክቸር ለውጥ ይመጣል ተብሎ ነው የሚታሰበው ግብርና በባህሪው ያው አዳጊና ሟች ሴክተር ነው በመጀመሪያ ደረጃ ለኢንዱስትሪ ሴክተሩ መበልጸግ ሁለት ሚና ይኖረዋል ግብርናው። አንደኛው ለኢንዱስትሪ መስፋፋት እንደ ሲድ ካፒታል ወይም ደግሞ የመነሻ ካፒታል ሆኖ ያገለግላል፣ ከግብርናው በሚገኝ ገንዘብ ኢንዱስትሪ ለማስፋፋት። ሁለተኛው ኢንዱስትሪውን መጋቢ ሆኖ የኢንዱስትሪ ጥሬ ዕቃ በማምረት በኩል ትልቅ ሚና ስለሚጫወት ይሄንን እያዳበርን ስንሄድ የኢንዱስትሪ መስፋፋት ሲመጣ ግብርና ቦታውን ለኢንዱስትሪ እየለቀቀ ይሄዳል። በእርግጠኝነት ከ ሀያ አምስት ዓመት በኋላ አሁን በታሰው በቅዱ ላይ ባስቀመጥናቸው እሳቢዎች ላይ ተመስርተን መጓዝ ከቻለ የግብርናው በኢኮኖሚ የሚያበረክተው አስተዋጽኦ ቦታውን ለኢንዱስትሪ መሪነቱን የሚለቅበት ዘመን ይሆናል ማለት ነው። መልካም እንግዲህ፣ በምክትል እርሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ አሉ እዚህ ድረስ ተገኝተው ለሰጡን ማብራሪያና ለጊዜዎት እጅግ አድርገን እናመሰግናለን። እኔ እኔም አመሰግናለሁ።